እነዚህን ሶስት ነገሮች ማድረግ አለብኝ። ይህኔ ይመቸኝ አይመቸኝ እሱ ሌላ ታሪክ ነው። ሞር እነሱ ላይ ፎከስ አደርጋለሁ። ሌሎቻችሁ ማድረግ ያለባችሁ ይን እንደ ልጆቹና ሚስቱን ቤት አስቀምጦ እኮ ዛሬ እኮ ባር ላይ ቁጭ የሚል ባል አለ። ዋሻው እንደ ፍቅር ከየት ይማሩ? ልጆቹና ሚስቱን ቤት አድርጎ ባር ላይ ሲቀመቀም የሚውልልህ ከሰኞ እስከ እሑድ አለ። ባለትዳር ባለትዳር ነኝ እንኳን አይልም፣ ለማለት ይደብረዋል ራሱ። እንግዲህ በቤተሰብ ደረጃ እኔ ማየው ሊደር ነው፣ ባል ሊድ ነው ማድረግ ያለበት ልጁ። ምክንያቱም ገርል ፍሬንዱ ነበረች ያገባት። መቼም ዝም ብላ አደለም ገርል ፍሬንዱ ናት። ባህሪዋን ያውቀዋል። ምን እንደሚያስደስታት ምን እንደሚደብረው ያውቃል። ቤቱን መምራት የሚችለው እሱ እንደሆነ ይታወቃል። ቤት እሷ አሁን እኮ አብዛኛው አሜሪካ ነገር የሚመራው ቤቱን ሴቷ ናት ሚስትም ባልም ሆናል። የልጅ ወርክ የምትሰራው የኮክ የምታደርገው ስራ ሜዳ ሰርታ የምትመጣው ኤቭሪ ነገር ሴቷ ሆና ቁጭ፣ እና ወንዶች ምን ላይንን ብለ ራስን ጠይቀው ኢዘ ቲም ባልና ሚስት ሆን ይጋረዱትጋባ የሀብት ዶጥጊጽ ቤት ቁጭ ማለት ትልቅ እረፍት ነው። ለሴት ልጅ ለሚስት ትልቅ እረፍት ነው። ቤት ውስጥ ሆነ ኳስህን ብታይ የፈለግከውን ብትሆን ሚስት ምንም አይመስላትም፣ ደስታዋ ናት። ችለዋል። የእኛዎቹ ግን ውጭ ውጭ ውጭ ውጭ በቃ፣ ልክ ትዳር ውስጥ ሲሆን ውጭ ይላል። በፊት እኮ ቤት ነው የሚቀመጠው። ጠላቱን ያገባ ይመስል እቤት መግባት አይወድም። ያገባው ጠላትን አይደለም ሚስትን ነው። አባቴ ኃይለኛ የምትሆኑ የምትጨቀጭቅ እኮ አንተ ባመጣው ችግር ነው። እና ሳምብሊበብል እና ለልጆቻችሁ በተለይ ፕሊዝ ፕሊዝ ከ12 እስከ 18 ኃላፊነት አባትና እናት አለባችሁ። ያ ኃላፊነት አለባችሁ። በተለይ ልጆች ሲበላሹ ያሳዝነኛል፣ የነሱ ድካም ስላልሆነ

ልጆች ካልተደሰቱ አሁን ለምሳሌ አሜሪካን አገር ገንዘብ አለን። አብዛኞቻችን ኢትዮጵያ እንዳለ ደስታ ግን አሜሪካን አለ? እውነት እንነጋገር ከተባለ መኪናው አለን፣ ጸዳ ያለ ቤት ውስጥ እንኖራለን፣ የምንፈልገውን ለብሳለን፣ የምፈልገውን ጫማ ታደርጋለን፣ የምትፈልገው ቦታ ትዝናናለ። እውነት ለመናገር ምንም ሳይኖረን ኢትዮጵያ ላይ ቁጭ ብለን ወቅወቅ ያደረግ ነው ብቻ ከገንዘብ በላይ ነው ወክ ብቻ ከጓደኛ ጋር ቁጭ ብለህ የተሳሳከው ሻይ ይዘህ ቁጭ ብለህ ያስካካኸው በሚሊዮን ዳላር አትቀይረው፣ አታመጣውም። እሱ አየ ብር ብር ብር ብለን በረናል ለቀን እንጂ መጨረሻው ምንም አላመጣ ምንም አላመጣ ምንም አላመጣም። ብር ብለን በረናል ግን ምንም አላመጣ ደርሰንበት ደስተዋለ ወይ ነው እዛ ቦታ ደርሰን መኪና ትመኝ ነበር፣ መኪና ገዝተሃል። ቤት ትመኝ ነበር፣ ቤት ገዝተሃል። ልብስ ትፈልግ ነበር፣ የምትፈልገውን ገዝተሃል። የምትፈልገውን አድርገሃል፣ አማርጠህ በልተሃል፣ ውስኪ ጠጥተሃል። ግን ያቺ ምንም ሳታረግ ወክ እያረግ ኢትዮጵያ ላይ የሄድካት ወይም ደግሞ ፀሐይ ላይ ቁጭ ብለህ ድንጋይ ላይ ቁጭ ብለህ ከጀለሶች ጋር የተጫወትከው እሱ ጊዜ ይበልጥብሃል፣ ታስታውሰዋለህ። ጭንቅላት ውስጥ ሁሌ ያለህ ዋናው ገንዘቡ አይደለም አባቴ ስለዚህ ለዚህ ነው አሜሪካን ሀገር ልጆቻችሁ ላይ ፎከስ ካላደረጋችሁ፣ በተለይ ያገባችሁ ልጆች ያሏችሁ ፎከስ ካላደረጋችሁ አባቴ ነገ ያመልጣል፣ ነገ ይጸጽታል። ልጅ ከመሬት ተነስቶ ዱርያ አይሆንም፣ አይሆንም፣ አይሆንም። ልጅ ዱርያ አይሆንም፣ በተአምር አይሆንም። እየነገርኩ ነው። ልጅ አብረ ስትሆኑ ከ12 እስከ 18 እማታውቀው ከሆነ አትተዋወቁም። አባትና ልጅ እንግዳ ናቸው። ውጭ ውጭ የሚል ባል ትዳሩን ይፈታል። ውጭ ውጭ የሚል ሰው ትዳሩን ይፈጣል። ይሄ 100 ፐርሰንት አስረግጬ ይነግርሀል። ውጭ ውጭ ካል ትዳርን ትፈታል። ቤትን ቤትን ስትል ግን ምንም የሚፈጠር ጣጣ የለም። ምንም ግርግር የሚፈጠር ነገር የለም። ስለዚህ በተለይ ባለ ትዳሮች ውጭ አታፍሱ። ውጭ ማምሸት አቁም አቁም ትዳር አፋፍ ላይ ነው ያለ አፋፍ ነው ያለ ሴት ልጅ ደግሞ ከሄደች በኋላ አመጣት አለው ማለት ይናፍቃል ይናፍቃል አታመጣት እመነኝ አታመጣት ዋንስ ወስና ከሄደች በኋላ እመነኝ አታመጣትም እንደፈለግ እንደፈለገ ብትሆንም አታመጣት ሊመስል ይችላል ስለዚህ አሁንም እምላችሁ ወንዶች በተለይ ባለትዳር ሆናችሁ ውጭ ውጭ የምትሉ ሰዎች፣ ደስታ የላት ሚስት ደስተኛ አደለችም፣ ልጆች ደስተኛ አደለች። ቤት ግባ፣ ሆሞር ካብራቸው፣ ስራ ተጫወት፣ ከነሱ ጋር አውራቸው፣ ምን አድርግ። እኔ እውነት ለምን ነገር እግዚአብሔር ምስክሬ እንደ ሶሻል ሚዲያ ላይ መሳደብ ባይበዛ በሳምንት ሁለት ሶስቴ ከልጆቼ ጋር ስጫወት ምንስል ብፖስት ደስታዬን አልችልም። በፊት አደረገው ነበር እያንዳንዱን ማደረገውን ከልጆች ጋር ከሚስት ጋር ማድረገውን ነገር ፖስተው ነበር። እያንዳንዱ ተሙ የሚፖስት ነበር። ከዛ ልጆች መሰደብ ሲጀምሩ አጠፋን። ተው ነው እንዲው። አንዳንዴ አማንዬ ሲመጣ ሰላም ይላቸዋል እንጂ ጠፍ ስድብ ስናይ በቃ ልጆቻችንን ሚስትም መደበቅ ጀመር እንጂ ደስ ብሎን ነበር የሚመጡት። ደስ እያለን ነበር ምክንያቱም ልጅ የሚመረቅ እንጂ ልጅ የሚረገምበት የሚሰደብበት ቦታ ላይ አንፈልገውም ስለዚህ ለዛ ነው ያራቅናቸው እንጂ በደስታ የፋሚሊያችን ነገር ተደሰተንበት ነው ያለ ነው ደስ ብሎ ነው የምናየው በልጄ ላልደሰት ነው ምን ሌላ የሚያስደስተኝ ነገር አለ ወ ከልጅ በላይ ምን ሊሰጥ ይችላል ጌታ ስለዚህ ከእነሱ ጋር ኳስ ስጫወት ምናምን ስንዝናና ዋና ቦታ ስንሄድ ምናምን ምናምን በፊት እንደማደርገው ባደርገው ደስ ይለኛል፣ ግን በሚያሳዝን ሁኔታ አበሻ ጭራሽ ይረግምባል፣ ጭራሽ ይሰድብባል፣ ጭራሽ ብዙ ነገር ይልባል። እና ለዛ ነው ያቆም ነው እንጂ ደስታውን አልችለውም። ያ ጊዜ ቢመለስ ደስ ይለኛል። እና የምታመሹ ሌላ ቦታ የምታመሹ ባለትዳሮች ፕሪስ፣ ድሮ ማንም ቤተሰብ አይነካም እንዴ በጭራሽ ለዛ ነበር ተሙም ልጆቹን ይዞ ይወጣል። እኔም ወጣለው። ሌሎችም ሌሎችም ልጅ ይዘን ምናምን ያዩድ ነበር። ከቤተሰብ ጋር የልደት ጊዜ ምናምን አገብራለን ልጆች ይዘ። አሁን ነብሴ ጭራሽ ልጅን ዘቅዝቀው ነው የሚሰድቡል። እናትማ ተዋት። እናትማ ፈርዶባታል። ልጅህን ዘቅዝቆ እና ኢትዮጵያን ኢትዮጵያ ሰላም እንዲመጣ ይፈልጋል። ልጅ ዘቅዝቀው እየሰደቡ እናት ተዘግዝቃ እየተሰደበች አባት ተዘግዝቆ እየተሰደበ ስለ ኢትዮጵያ ደግሞ ይጸለያል። እግዚአብሔር ማታለል ይችላል? እንደ ማን ነው የሚችለው? እግዚአብሔርን ማታለል የሚችል ሰዋል። ኢትዮጵያ መቀለጃ ሀገር ሆነች። ስለዚህ በጣም በጣም በጣም ክፉ ትውልድ ተወልዷል። እግዚአብሔር ከዛ ነገር ያውጣል። እግዚአብሔር ያንን ዘመን ያ ደጉን ዘመን ያውጣል ደጉን ዘመን ይህ በዘረኝነት የሰከረውን ትውልድ አይደለም፣ በዘረኝነት ያበደውን ትውልድ አይደለም። እንግዲህ አንድ ተስፋ ይቻለው ኢትዮጵያ ላይ ታርጋ ኢትዮጵያ ብቻ ተባለ። አንድ ሰው ኮምፕሌን አላደርግም በሌላ አብይን ላትወዱት ትችላላችሁ፣ እንድትወዱትም አልፈልግም። የኢትዮጵያ ታርጋ በሙሉ ኢትዮጵያ የሚል ብቻ ስም መስጠቱ ለእኔ ትልቅ ነው። ተስፋ አድርግ ያለው ተስፋ። የኢትዮጵያ ታርጋ በሙሉ ምን ይላል? ኢትዮጵያ የሚል ሆነ። በፊት በየክልሉ በሄድክ ቁጥር ትከፍላለህ። በየክልሉ ስትሄድ በዘር የተነሳ ትባላለ። ምን ትላለህ? ምን ትላለህ? አሁን ምን ሆነ? ሙሉ በሙሉ ያ ነገር ቀረ። ኢትዮጵያ ተባለ ዝም አለ ማንም ኮምፕሌን ማድረግ አይችልም። ስለዚህ በጣም ደስ የሚል ጭላንጭል ተሷለን። ስለዚህ በዚህ አጋጣሚ የኢትዮጵያ መኪናዎችን በሙሉ ታርጋው ኢትዮጵያ ስላላችሁልን ከልብ አድርጌ ያመሰግናለሁ። ከልብ ከልብ ከልብ። ወደፊት ደግሞ ክፍለ ሀገር ብሎ ክልል የሚባለው ቢፈርስልኝ። ክልል ለሰው ልጅ አይሰጥም ለከብት ነው ለሰው ልጅ ክልል አይባልም። እውነቴ ነው። የምትከልልለት ለሰው ልጅ አይደለም። ሰው ልጅ ክልል አያስፈልገውም፣ ድንበር አያስፈልገውም። በአንድ ሀገር ውስጥ ሆነ ድንበር አያስፈልገም። የሰው ልጅ ክፍለ ሀገር ተብሎ ሰው ሁላ በሰላም ወጥቶ እንዲገባ ቢደረግ መልካም ነው ብዬ አስባለሁ። ሰላም